አርእስተ ዜና። በአማራ ክልል ላለፉት ሁለት ዓመታት ውጊያ ባለባቸው አካባቢዎች ትምህርት ቤቶች መዘጋታቸው ዕድሜያቸው ለጋብቻ ያልደረሱ ታዳጊዎች ወደ አዲስ አበባና ወደ ሌሎች የክልል ከተሞች በመሄድ በሴተኛ አዳሪነት እየተሰማሩ መሆኑን ጀንደር ኤንድ አዶለሰንስ ግሎባል ኤቪደንስ የተሰኘ ዓለም አቀፍ የጥናቱን አስታውቋል። እንነግራችኋለን። በሳዑዲ ዓረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2136 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንት ውስጥ በተደረገ 10 ዙር በረራ የተመለሱት 1306 ወንዶችና 749 ሴቶች እንዲሁም 81 ጨቅላ ህጻናት ናቸው የተባለ ሲሆን ከተመላሾች መካከል 354ቱ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸው ተነግሯል። ዝርዝሩን ይዘነዋል። ገንዘብ ሚኒስቴር ከ2018 በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚያደርግ ማረጋገጡ ተሰማ። ይህ አዲስ ግብር 15 በመቶ ተጨማሪ እሴት ታክስ ቫትና 15 በመቶ የኤክሳይዝ ቀረጥን የሚያካትት መሆኑን ሚኒስቴሩ ገልጿል። ተጨማሪውን ይዘናል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያን አስደንጋጭ የአየር ላይ ጥቃት አወገዙ። ሩሲያ 595 ድሮኖችን እና 48 ሚሳይሎችን በመጠቀም ዋና ከተማዋን ኬቭን ጨምሮ በርካታ የዩክሬን አካባቢዎችን መደብደቧን የገለጹት ፕሬዚዳንቱ ለ12 ሰዓታት ያህል በዘለቀው በዚህ የሩሲያ ድብደባ ቢያንስ አራት ሰዎች ሲገደሉ ከ80 በላይ ተጨማሪ ሰዎች መቁሰላቸውን አስታውቀዋል። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለገብርኤል ታደሰ ነኝ።

በአማራ ክልል ባለፉት ሁለት ዓመታት ውጊያ ባለባቸው አካባቢዎች ትምህርት ቤቶች በመዘጋታቸው እድሜያቸው ለጋብቻ ያልደረሱ ታዳጊዎች ወደ አዲስ አበባና ወደ ሌሎች የክልል ከተሞች በመሄድ በሴተኛ አዳሪነት እንደሚሰማሩ ጀንደር ኤንድ አዶሎሰንስ ግሎባል ኤቪደንስ የተሰኘ ዓለም አቀፍ የጥናት ቡድን አስታወቀ። የተቋሙ ጥናት አማራ ክልልን ጨምሮ በኦሮሚያ፣ በትግራይ፣ በሶማሌና በአፋር ክልሎች ግጭትና ድርቅ ባሉባቸው አካባቢዎች በሚኖሩ ሀያ ሺ ሴቶች ላይ የተደረገ መሆኑንና የልጅነት ጋብቻን ጨምሮ ጾታዊ ጥቃት በከፍተኛ መጠን እንደጨመረ መረጋገጡ ተመላ ላክቷል የኢትዮጵያ ሴቶች ማህበራት ቅንጅት ትመራለች በሚል መሪ ቃል ላለፉት አምስት ዓመታት በወጣት ሴቶች ላይ ትኩረቱን አድርጎ ሲሰራ የነበረው ፕሮጀክት የመዝጊያ ፕሮግራሙ ላይ ጥናቱን ያቀረቡት የምርምር ተቋሙ የኢትዮጵያ ተወካይ ዶክተር ወርቅነ አበበ ናቸው በአማራ ክልል ደቡብ ጎንደር ዞን አምስት ወረዳዎች ውስጥ ካሉ 67 ቀበሌዎች ናሙና መወሰዱን የተናገሩት ዶክተር ወርቅነ በቀበሌዎቹ ላለፉት ሁለት ዓመታት ትምህርት ቤቶች ሙሉ በሙሉ ተዘግተው መቆየታቸውንና ከ90 በመቶ በላይ የሚሆኑ ተማሪዎች ከትምህርት ገበታቸው ውጭ ለመሆን መገደዳቸውን ገልጸዋል

የገንዘብ ሚኒስቴር ከ2018 በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚያደርግ ማረጋገጡ ተሰማ። ይህ አዲስ ግብር 15 በመቶ ተጨማሪ ሴት ታክስ ቫት እና 15 በመቶ የኤክሳይዝ ቀረጥን የሚያካትት መሆኑን ሚኒስቴሩ ገልጿል። ይህ እርምጃ በአገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ መሆኑንና የሀገር የአገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል እንደሆነ ተመላክቷል። ሚኒስቴሩ ባለፈው ሳምንት መጨረሻ ላይ ባቀረበው አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር ዓይነቶችን በዝርዝር አስ ተቀምጧል። በዚህ መሰረት ከነዳጅ ላይ ከሚጣሉ አጠቃላይ 30 በመቶ ኤክሳይዝ ታክስ እና የተጨማሪ ሴት ታክስ በተጨማሪ የንብረት ታክስ ይገኙበታል። እንዲሁም አማራጭ አነስተኛ ታክስ እና የቅድመ ግብር ክፍያ በተመሳሳይ መልኩ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱን ካፒታል ዘግቧል። ነዳጅ በማዕከላዊነት የሚጫወተውን ሚና ከፍተኛ በመሆኑ የግብር ጭማሪ የዋጋ ግሽበቱን እንዲባባስ ያደርጋል የሚል ስጋት ሲከሰት እንደነበር ይታወሳል። በኮንስትራክሽን ዘርፉ ካሉ ችግሮች መካከል ሙስና በቀዳሚነት የሚጠቀስ መሆኑን የኢትዮጵያ ኮንስትራክሽን ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር መስፍን ነጎ የኮንስትራክሽን ኢንዱስትሪው በርካታ ገንዘብና ሀብት የሚፈስበት በመሆኑ በሰፊው ሙስና የሚፈጸምበት ነው ብለዋል። የዓለም ኢኮኖሚ ፎረም እንደ አውሮፓውያን አቆጣጠር በ2019 ይፋ ባደረገው ሪፖርት በአውሮፓ ሙስና ከሚፈጸምባቸው ዘርፎች የኮንስትራክሽን ዘርፉ 46 በመቶ እንደሚይዝ፣ በኢትዮጵያ በጥናት የተደገፈ አይሆን እንጂ በኮንስትራክሽን ዘርፍ ያለው ሙስና ሰፊና ጥልቅ ነው ብለዋል። አክለውም የህግ ማቀ ማቀፍ ችግር ሌላው በዘርፉ የሚስተዋለው ተግዳሮት ነው። ህጉ በራሱ ቢኖርም ማስቻይ ከመሆኑ ይልቅ ከልካይ የሆነበት እንዲሁም አስፈላጊና ጠቃሚ የሆኑ የህግ ማዕቀፎች የጎደሉበት ነው ሲሉም ተናግረዋል። በተጨማሪም የክህሎት እጥረት የኮንስትራክሽን ኢንዱስትሪው ሌላ ማነቆ ነው። ከ15 ዓመት በፊት በዘርፉ የተማረ ሰው ኃይል የነበረ ቢሆንም አሁን ግን በከፍተኛ ትምህርት ተቋማት በዘርፉ ተመርቀው የሚወጡ ወጣቶች በርካታ መሆናቸውን ሆኖ ግን አሁንም ድረስ የክህሎት ማነስና የሙያዊ ስነ ምግባር ችግር በሰፊው ይስተዋላል ሲሉ አስረድተዋል። የኮንስትራክሽን ኢንዱስትሪው ከሲስተም ጋር ተያይዞ በመጣ ችግር ለዘመናት ተጎጂ ሆኖ ቆይቷል። በዘርፉ ህጎች ቢወጡ ለትውልድ ተሻጋሪ የሚሆኑ አልነበሩም ያሉት ደግሞ በህዝብ ተወካዮች ምክር ቤት የከተማ መሰረተ ልማት ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሸቱ ተመስገን ናቸው። በሳዑዲ ዓረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2136 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። በሳምንት ውስጥ በተደረገ አስር ዙር በረራ የተመለሱት 1306 ወንዶችና 749 ሴቶች እንዲሁም 81 ጨቅላ ሕጻናት ሲሆኑ ከተመላሾች መካከል 354 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አካላት ጋር በጋራ በመሆን ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር ማቀላቀል ስራም በትኩረት እየተሰራ ይገኛል ተብሏል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 3682 ኢትዮጵያውያን ወደ ሀገር መመለስ መቻሉ ተገልጿል። በሲሼልስ ፕሬዝዳንታዊ ምርጫ ማንም አሸናፊ አለመኖሩን ተከትሎ ድጋሚ ምርጫ ሊካሄድ ነው። በሀገሪቱ ሁለቱ ዋና ዋና ተፎካካሪዎች መካከል አሸናፊ ባለመኖሩ ምክንያት ድጋሚ ድምፅ የመስጠት ሂደት ይካሄዳል ሲል የምርጫ ባለስልጣኑ አስታውቋል። የተቃዋሚ ፓርቲ ተወካዩ ፓትሪክ ሄርሜኒ 48.8 በመቶ ድምጽ ሲያገኙ በስልጣን ላይ ያሉት ቫቬል ራም ካልዋን 46.4 በመቶ ድምጽ አግኝተዋል። በሀገሪቱ ህግ መሰረት አንድ እጩ አሸናፊ ለመሆን ከ50 በመቶ በላይ ድምጽ ማግኘት አለበት። በድጋሚ ምርጫው እንደሚካሄድ ቢገለጽም እንኳን እስካሁን የሚካሄድበት ቀን ግን በግልጽ አልተገለጸም። ሄርሜኒ ተቃዋሚውን የተባበሩት ሲሼልስ ፓርቲን ይወክላሉ። ፓርቲው ከአምስት ዓመት በፊት ስልጣኑን ከማጣቱ በፊት በሀገሪቱ ውስጥ ለአስርት ዓመታት ከ1977 እስከ 2020 ድረስ ፖለቲካውን ሲቆጣጠር ነበር። ራምካልዋን ካልዋን የተባበሩት ሲሼልስ ፓርቲን ወደ ስልጣን እንዳይመለስ ለመከላከል በመሞከር የአፍሪካ ትንሽቱ አገር መሪ ሆኖ ለመቀጠል ሁለተኛ ጊዜ እየተወዳደሩ ይገኛሉ። በህንድ ውቅያኖስ ውስጥ የሚገኙት 115 ደሴቶች ከቅንጦትና ከጉብኝት ቦታነት ጋር ተያያዥነት ያላቸው ናቸው። ይህም ሲሼልስን በነፍስ ወከፍ በጠቅላላ የሀገር ውስጥ ምርት ከአፍሪካ የበለጸጉ ሀገራት ተርታ እንድትገኝ አድርጓታል ሲል የዓለም ባንክ ገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትዕዛዝን ተከትሎ ብሔራዊ ጥበቃ ወደ ፖርትላንድ ኦሪገን ለሚቀጥሉት ሁለት ወራት እንደሚሰማራ ታውቋል። የአሜሪካ የመከላከያ ሚኒስትር ፔት ሄግሴት ሁለት መቶ የብሔራዊ ጥበቃ አባላት የፌዴራል ንብረትን ለመጠበቅ ወደ ከተማ ይገባሉ ብለዋል። ትራምፕ የኢሚግሬሽን ማቆያ ማዕከላትን ያነጣጠሩ ሰልፎችን ለመቆጣጠር ካስፈለገ ሙሉ ኃይል እንዲሰማራ ፈቅጃለሁ ብለዋል። ኦሪገን የትራምፕ አስተዳደርን በመክሰስ የብሔራዊ ጥበቃ ወደ ፖርትላንድ ማሰማራቱ ህገወጥ ነው ሲል ተከራክሯል። በኦሪገን ጠቅላይ አቃቢ ህግ ዳን ሬንፊልድ የቀረበው ክስ ድርጊቱ ሲያካሂዱ ህዝባዊ ተቃውሞን በመቀስቀስ የህዝብን ደህንነት አደጋ ላይ ይጥላል ብለዋል። በኦሪገን የሚገኙ የዲሞክራቲክ ህግ አውጪዎች ፖርትላንድ የፌዴራል ጣልቃ ገብነት ያስፈልገዋል የሚለው የትራምፕ አባባልን ውድቅ አድርገዋል። በፖርትላንድ ውስጥ ምንም አይነት የብሔራዊ ደህንነት ስጋት የለም፣ ማህበረሰቦቻችን ደህንነታቸው የተጠበቀና የተረጋጉ ናቸው ሲሉ የኦሪገን ገዢ ቲና ኮቴክ ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያን አስደንጋጭ የአየር ላይ ጥቃት አወገዙ። ሩሲያ 595 ድሮኖችና 48 ሚሳይሎችን በመጠቀም ዋና ከተማዋን ኬቭን ጨምሮ በርካታ የዩክሬን አካባቢዎችን መደብደቧን የገለጹት ፕሬዝዳንቱ ለ12 ሰዓታት ያህል በዘለቀው በዚህ የሩሲያ ድብደባ ቢያንስ አራት ሰዎች ሲገደሉ ከ80 በላይ ተጨማሪ ሰዎች ስለ መቁሰላቸው አስታውቀዋል። ጦርነቱ ከጀመረበት ጊዜ አንስቶም በኬቭ ላይ ከተፈጸሙ አስከፊ ጥቃቶች መካከል አንዱ ሆኗል ነው የተባለው። ዩክሬን መከላከያ ኃይል በበኩሉ ወደ ግዛቱ ከተተኮሱት ሚሳይሎች ሚሳይሎችና ድሮኖች መካከል 568 ድሮኖችን እና 43 ሚሳይሎችን ማክሸፉን ቢገልጽም በአየር መከላከያ ስርዓት ሳይከሽፉ የቀሩ የአየር ላይ ጥቃቶች በፋብሪካዎች በመኖሪያ ህንጻዎች እንዲሁም በኃይል መሰረተ ልማቶች ላይ ከባድ ውድመትን አድርሰው ታይተዋል። ጥቃቱን እጅግ አስቀያሚ ሲሉ የገለጹት ዘሌንስኪም ጥቃቱን በማውገዝ ሩሲያ ለጦርነቱ ከፍተኛ የገንዘብ ድጋፍ እያገኘችበት ነው ባሉት የነዳጅ ሽያጭ ገቢ ላይ ዓለም አቀፉ ማህበረሰብ ከባድ ጫና እንዲያደርግ ሲሉ በድጋሚ አሳስበዋል። ዘገባው የሮይተርስ እና ቢቢሲ ነው። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶዎች ጋር መልካም ጊዜ።